ጉድጉድ፣ ጉድ ውዶች፣ የማይታመን ነገር ከብሩክ ከብሩክ ላሞች ወይም ከላሞች እኔ ሰምቼ የማላቁን ነገር ዛሬ ሰማሁ። ምንድነው ትላላችሁ? ምንድነው? ፍቅር ይገልጽላት ይወዳታል፣ ፍቅር በአደባባይ ይገልጽላት የሚለው ድምጻ ድምጽ ላስገባና ስሙ። እንዴት ነው? ማን የመከራችሁ? ማከራችሁ? ያልኳችሁ ለኔ ማን ነው ማከራችሁ? የማከራሰው ነገርኝ ንገሮኝ እስቲ አሁን፣ ወደውም ወደ ድምጽ እናልፋለን። እስቲ አብራችሁን ቆዩ።

ለኛም ደስ እንድምል አንድ ቀን አንድ ቤት ተቀምጦ አንድ ቦታ ውስጥ ተቀምጦ ቤት ውስጥ ምንም ተቀምጦ ፍቅራቹ ቢገላል፣ ይወድሻሉ፣ አንቺ እንደት ትወጃለሽ እንደዚህ ቢያረጉ። እንደ ሌሎች ባለጌዎች ናቸው ይሄንን ስራ የሚሰሩ እነሱ። እንደዚህ አይነት አይደለም፣ ስራ ነው የምን አባት ስራ ነው። አንቺ አይገባሽም። እንደ እሱ እንዴት እንደሚወዳ ሃይሚን እንዴት እንደሚያስራ ወደ ለቆ ሃይሚን አይወድም አላልኩም። ይወዳታል፣ ነፍሱ እስከሚወጣ ነው። እሷም ትወዳለች። ማውደዱ አለ። ፍቅሩን ይግለጽን አልኩ። እሱም ነፍስ አለቀ። ሰው የሚወዳል ሌላ እርግጠኛ ነኝ። መቶ ፐርሰንት ማለት ነው። አሁን ሽማግሌ ወፈጣሪ ትግስት ልጆች ማነው የመከራችሁ? ዛሬ ግን እናንተ ወይ እኔ ምረቴ፣ ግን እንዴት ልታወሩ ቻላችሁ አልገባኝም። እኔ ማለት እቺን ነገር ልታስረዱኝ ትችላላችሁ? የምርኮ ነው? እንደዚህ አይነት ነገር እኔ ሰምቼ አላቅም። ማን አንተም ቆን ትላንትና ምንድን ነው አሁን እቺ ብሩክን ፎቶ ሆነ ጥቁር ቲሸርት ማለት ጥቁር ጃኬት ያደባሰው ፎቶ ያረጋችሁ ልጅ ትላንት ወዲህ ሄሚን እያገላበጣች እየሰደበች የነበረችው ልጅ ብላ ብሩክ ለሄሚን ፍቅር ይግለጽላት እያለች ነው። አማርኛ ሲጀመር በቀኝም በግራም በገባም ችግር ለምሳምተናል ውዶች የማይታመን ነገር በምን በምን ሁኔታ ተነስታችሁን፣ እንደዚህ አይነት ቃላት ልትናገሩ ቻላችሁት? አሁን ባይ ባይ ባይ ቡራና ሄሚ ማለት ነው። ሰምታችኋል? ይሄንን ቃል ከዚህ በፊት ማለት ነው በጎች ብቻ ነው የሚፈልጉት እያሉ ነበር። በጎችም ሳሆን ላሞችም የሚፈልጉዋል። አሁን ላይ ኦ ማይ ጋድ ኦ ማይ ጋድ፣ ታድለናል። በቃ ከዚህ በኋላ በቃ ሁለቱም በር ሁለቱም በር የቡሩክ በርና የሄሚ በር አንድ ሆነናል። ለዚህ ፍቅር ይገላለጹ ማለት ነው። አዎ እንደዛ ነገር ባየው ማለት ነው። ሄሚን ጣልታቸው ሳይሆን እናንተ ምክንያቱም አንዳንዴ ስለምትቀኑባት እኮ ነው። እኛ እናቃል ነው እኮ ከሚጥል ማለት ጥላቻ እንደ ጥላቻ የሚያዩት ውስጥ ላይ በጣም የሚወዱ ልጆች አሉ። የምር ነው እና ለማናኛውም ማለት ነው እና ማታ ነው ቀን ጠጥታችሁ ወይም የኔ ነገር ማጣ ቢራ ወይ አረቄ ጠጥታችሁ እንደዚህ ነገር እያወራችሁት ማለት በትክክል አይደለም። ያ ይመስለኝም። እንዴት ሰው ልጅ ከመሬት ተነስቶ ፍቅሩ ይገልጽላት እንደ ወንድ ምናምን ምናምን እያላችሁ ያላችሁት ይሄ ነገር እኔ የምላችሁት ጠጥታችሁ መሆን አለበት ወይ ተሳስታችሁ መሆን አለበት ወዶች፣ ተሳስቶ መሆን አለበት ወዶች፣ የምሬን ነው የምላችሁት ሶ ለማንኛውም ጠጥታችሁ መሆን አለበት የሆነ ነገር አስባችሁን፣ እንጂ ይሄማ በፍጹም አይሆንም። አይታ እኔ አልታመንም ማለት ማመን አልችልም። ይሄ ነገር ማመን አቅቶኛል። ወይኔ በላቸው እንደዚህ ስላችሁ እውነት መስሎ ማለቀሴ ያልኩኝ ለኛ ሄደ እውነት መስላችሁ እንዳታለቅሱብኝ እኔ ላይ ና የማቻቸው ለማናኛውም፣ ቡራ ሲጀመር እንደሚወዳት እኛ ማለት ጠንቀቅን እና ቃልን እንደናንተ አይደለም። ሲጀመር ድሮ ምን ነው ምናቀው እሷም ትወዳለች እሱም ይወዳታል። ስለዚህ ጉዞ ወደፊት። የማቻቸው ውዶች በጣም ወዳቸው አሉ። መልካም ምሽት።